በሰሜን ኢትዮጵያ ክፍል ለሁለት ዓመታት ተቀስቅሰው የነበረው ጦርነት ጥቅምት 23 ቀን 2015 ዓ ም በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ በወርሃ መጋቤት 2015 ዓ ምህት በትግራይ ክልል ጊዜያዊ አስተዳደር ተቋቁሞ ወደ ስራ ገብቷል። ጊዜያዊ አስተዳደሩ ከፌዴራል መንግስቱ ጋር በመሆን የሰላም ስምምነቱን ሙሉ ለሙሉ የማስተግበርና ክልሉን መልሶ በመገንባት ሂደት ውስጥ ከፍተኛ ኃላፊነት የተጣለበት ቢሆንም በህወሓት ውስጥ በተፈጠረው መከፋፈል ይህን ኃላፊነት ጦርነቱን መወጣት እንዳዳገተው የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት አብራርተዋል። የጊዜያዊ አስተዳደሩ አደረጃጀትም ሆነ ቀጣይነት ከፌዴራል መንግስቱ ጋር በመወያየት የሚወሰን ብቻ ነው። ነገር ግን አንደኛው የህወሀት አንጃ ከተወሰኑ የትግራይ ኃይል ጦር አዛዦች ጋር በመሆን የጊዜያዊ አስተዳደሩን በኃይል ለመናድ በመንቀሳቀስ ላይ ናቸው። ይህ በብሔራዊ ምርጫ ቦርድ እውቅና የሌለው ኃይል የጊዜያዊ አስተዳደሩን የስራ ኃላፊዎች በማንሳት የራሱን ሰዎች በማስቀመጥ ላይ ነው። ሀዝናት ቤን ሪኮግናይዝድ ባለፉት ስምንትና ዘጠኝ ወራት ይህ ቡድን ክልሉን ወደ ጦርነት ለመመለስ ሲሞክር መቆየቱን ያስረዱት አቶ ጌታቸው በፕሪቶሪያው የሰላም ስምምነት መሰረት መግባባት የተደረሰባቸውን የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ ማቋቋም የመሳሰሉትን ሂደቶች ተፈጻሚነት እያስተጓጎለ ይገኛለን ብለዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህንን የአቶ ጌታቸውን ሀሳብ ነጥብ በነጥብ ያጠናክራሉ። የጊዜያዊ አስተዳደሩን በኃይል ለመናድ ጥረት እያደረጉ ይገኛሉ። ከኢትዮጵያ ውጫዊ ጠላቶች ጋር ግንኙነት በመፍጠር ላይም ናቸው። ሀሰተኛና ጸባጫሪ መረጃዎችን በማሰራጨት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የሚደረገውን ጥረት በግልጽ እያስተጓጎሉት ነው። የፕሪቶሪያው የሰላም ስምምነት ሁሉም አካላት ለሀገሪቱ ሕግ ተገዥ እንዲሆኑ ቢያስቀምጥም ይህ ኃይል ግን የብሔራዊ ምርጫ ቦርድን ሕግና መመሪያ ጥሷል። የውጭ ጉዳይ ሚኒስትሩ አክለውም የፌዴራል መንግስቱ የክልሉን ነባራዊ ሁኔታ በትኩረት እየተከታተለ እንደሚገኝ ገልጸው፣ ዘላቂ ሰላም ለመገንባት የሚደረገውን ጥረትም አጠናክሮ እንደሚቀጥል ተናግረዋል። የፌዴራል መንግስት ሁኔታውን በትኩረት እየተከታተለ ይገኛል። የፕሪቶሪያው የሰላም ስምምነት ተፈጻሚነት እንዲረጋገጥ፣ ዘላቂ ሰላም እንዲሰፍን በሙሉ አቅማችን የምንችለውን ሁሉ እናደርጋለን። በዚህ ረገድ የዓለም አቀፉ ማህበረሰብ ቀጣይነት ያለው ድጋፍ ያስፈልገናል። አቶ ጌታቸውም ክልሉ ዳግም ወደ ጦርነት እንዲገባ እየተደረገ ያለውን እንቅስቃሴ ለማስቆም ከፌዴራል መንግስቱ ባሻገር ዓለም አቀፉ ማህበረሰብም እንዲደግፍ ጥሪ አቅርበዋል። ለዓለም አቀፉ ማህበረሰብም ሆነ ለፌዴራል መንግስቱ አሁን ካለንበት የተሳሳተ መንገድ ክልሉን ለመመለስ የምትችሉትን ሁሉ እንድታደርጉ ጥሬን አቀርባለሁ። የትግራይ ሕዝብ ዳግም ጦርነትን ማስተናገድ አይፈልግም። የክልሉ አለመረጋጋት ለኢትዮጵያም ሆነ ለቀጣናው አለመረጋጋት መንስኤ ስለሚሆን የፌዴራል መንግስቱም ሆነ ዓለም አቀፉ ማህበረሰብ ይህንን የተሳሳተ አካሄድ እንድናስቆም ሊያግዘን ይገባል። የአፍሪካ ህብረት ጉዳዩን የሚመረምር አካል ያሰማራል። ከፌዴራል መንግስትም ሆነ ከህወሓትና ከጊዜው አስተዳደሩ ጋር ለመስራት ዝግጁ ነን። ሁሉንም አካላት በማሳተፍ መቀሌም ሆነ አዲስ አበባ ላይ ተገናኝተን ዘላቂ ሰላም ለመገንባት የሚደረገውን ጥረት እንደግፋለን።